ሰላም ጤና ይስጥልን። ውድ የቻናላችን ተከታታዮች፣ ፕሮግራማችን ቤተሰቦች ይህ አብዲር ዋቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ በአክብሮት እየጋበዝን፣ ይህንን ፕሮግራም ከሀገር ውጭ እንታደምጡ እንደ ሁልጊዜው በሱፐር ቻት፣ በሱፐር ስቲከር፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችንን ወደ እናንተ እያቀረብን በእንግሊዝ ፕሪሚየር ሊግ ምሽት ሰዓት ገፋ ብሎ አራት ሰዓት የሚደረግ በካራቦ ካፕ የፍጻሜ ጨዋታ ምክንያት የሰዓት ሽግሽግ የተደረገው የሌስተር ሲቲ እና የማንቸስተር ዩናይትድን ጨዋታ በተወሰነ መልኩ በተለይ በማንቸስተር ዩናይትድ ወቅታዊ ሁኔታ ትኩረት አድርገን አንዳንድ ጉዳዮችን እንወያያለን። በዚህ ዙሪያ የተወሰኑ ደቂቃዎችን አብረን በጋራ ቆይታ እናደርጋለን። እንዲሁም ትናንት የተደረጉ የእንግሊዝ ፕሪሚየር ሊግ ውጤቶች፣ በተጨማሪም ደግሞ ዛሬ የሚደረጉ ጨዋታዎች፣ እንዲሁም በስፔን ላሊጋ የተጋጋለው የአሸናፊነት ፉክክር ትናንት ማድሪድ ማሸነፉን ተከትሎ ዛሬ የአትሌቲኮ ማድሪድ እና የባርሳ ጨዋታ ምን አይነት መልክ ይኖረዋል? የሚለውን ከዚህ ፕሮግራም በመቀጠል በላሊጋ የዋንጫ ፉክክሩ ላይ የተወሰኑ ቆይታዎችን እናደርጋለን። በአምስቱ ትላልቅ ሊጎች ዛሬ አስደናቂ ትላልቅ ጨዋታዎች ይጠበቃሉ። የለንደን ደርቢ ይኖራል። እንዲሁም ትልቅ ጨዋታ በላሊጋ አለ። በሴሪያውን በተመሳሳይ እንዲሁም በፍራንስ ሊግ አ የዲ ክላሲኮ ይኖራል በፓሪሽን ጀርሜን እና ኦሎምፒክ ዲ ማርሴ አንደኛና ሁለተኛ ደረጃ ላይ በሚቀመጡ ምንም እንኳን በሁለቱ ክለቦች መካከል ሰፋ ያለ የነጥብ ልዩነት ቢኖርም፣ ነገር ግን ደርቢ ደርቢ ነው። ይህንን ጨዋታ በተወሰነ መልኩ በባርሰን አትሌቲኮ ጨዋታ ጠቅሰን ለማለፍ እንሞክራለን። የኛው ፕሮግራማችን ግን ትኩረት የሚያደርገው የሌስተር ማንቸስተር ዩናይትድ ማንቸስተር ዩናይትድን በተለየ ሁኔታ የሰሞኑ የዩናይትድ መሻሻል ለምንድነው በስፋት በጥልቀት ያላየ ነው። ዩናይትድ በብዙ መልኩ መሻሻሉን የሪያል ሶሲዳዱ ጨዋታ በደንብ ማሳያ ነው። የቡድኑ ቀጣይነት ሊኖረው የሚችለው ምን አይነት አይደንቲቲ ይዞ መዝለቅ እንደሚፈልግ ፍንጭ ያየንበት፣ በቀጣይ የውድድር አመት ከሩበን አሞሪም ጋር ዩናይትድ ምን አይነት አጫዋወትን መተግበር እንደሚፈልግ የመጀመሪያ ፍንጭ የተመለከትንበት ጨዋታ ነው በሚል ሐሳቦችን እናነሳለን። ከዛ ቀደም ብሎ የቅዳሜ የፕሪሚየር ሊግ ጨዋታዎችን ውጤቶችን ለመግለጽ ያክል ኤቨርተንና ዌስታም አንድ ለአንድ ሲለያዩ ስፒሽ ታውን ሜዳ ተጉዞ ኖቲንግሃም ፎረስት አራት ለሁለት በማሸነፍ ነጥቡን ከፍ በማድረግ ወደ አርሴናል ጫና ማሳደር ችሏል። እንዲሁም ማንቸስተር ሲቲ በሜዳው ብራይተንን አስተናግዶ ሁለት ለሁለት ሲለያዩ፣ ኦመር መርሙሽና ኤርሊ አላንድ ለሲቲ ሲያስቆጥሩ አብዱልከሪም ኩሳኖቭ በራሱ መረብ ላይ እንዲሁም ስቱፒኛ በግሩም ቅጣት ምት ለብራይተን ሁለቱ ግቦች ተቆጥረዋል። ላለመውረድ በሚደረግ ፉክክር ሀያኛ ደረጃ ላይ የሚገኘው ሳውዛምፕተን ወልብስን አስተናግዶ ሁለት ለአንድ በሜዳው በድጋሚ ሳውዛምፕተን ተሸንፏል። የሳውዛምፕተን ሪከርድ በፕሪሚየር ሊጉ አዲስ ታሪክ ተጽፏል። በሜዳው ያለፉትን ዘጠኝ ጨዋታዎች ሲሸንፍ በዘጠኙ ጨዋታዎች ሰላሳ ስድስት ግብ አስተናግዷል። አንድ ግብ ነው ማስቆጠር የቻለው። በፕሪሚየር ሊጉ ታሪክ እንዲህ አይነት ወራሽ ክለብ አልታየም ተብሏል በጣም ደካማ ውጤት። ምሽት ሁለት ተኩል በተደረገ ጨዋታ እንግዲህ ብሬንፎርድ ከሜዳ ውጪ ጠንካራውን በርንማውዝን በቫይታሊቲ ስቴዲየም ሁለት ለአንድ ማሸነፍ ችሏል። በላሊጋ እንግዲህ ቪላሪያል ሜዳ በመሄድ ከሰባት ዓመት በኋላ ሪያል ማድሪድ አስደናቂ ከመመራት ተነስቶ ሁለት ለአንድ በሆነ ውጤት ቪላሪያልን ማሸነፍ ችሏል። ሁለቱም ግቦች የተቆጠረው በኮከብ ተጫዋቹ ኪሊያን ኢምባፔ አማካኝነት ነው። ማድሪድ እንግዲህ ነጥቡን ከፍ በማድረግ ለባርሳና ለአትሌቲኮ ለዛሬው ጨዋታ ትልቅ ጫና የሚያሳድር ጣፋጭ ሶስት ነጥብ ከሜዳ ውጪ አወዛጋቢ በሆነ ጉዳይ ማድሪድ ራሱን አሁንም በዚህ ውድድር ላይ ሀያል መሆኑንና እና በተለይ ዋርኒንግ ቀይ ማብራት አልፋቸዋል በሚል የላሊጋ አስተዳዳሪዎችን ማስፈራሪያ ዛቻ ብጥ አስቀምጦ ያለቀ ጨዋታ ነበር። እንደምታውቁት ማድሪዶች ባለፈው ሮብ ምሽት ነው ጨዋታ ያደረጉት መቶ ሀያ ደቂቃ ተጫውተው የትናንትን ጨዋታ እስከሚያደርጉት ድረስ ስልሳ ስምንት ሰዓት ብቻ ነው ማረፍ የቻሉት። ሰባ ሁለት ሰዓት እንኳን አልሞላቸውም። ይሄን ደግሞ ኮምፕሌን አቅርበው የላሊጋው አስተዳደር ጥያቄያቸውን አልተቀበለም ነበር። ማድሪድ ቢሸነፍ ኖሮ ምን አይነት በዚህ ውድድር ላይ ከፍተኛ ጫናና ተጽዕኖ እንደሚፈጥር ይታወቃል። ማሸነፉ ግን በርካታ ጉዳዮችን አርግቧል። ማድሪድ 60 ነጥብ፣ ባርሳ 57፣ አትሌቲኮ ማድሪድ 56 ነጥብ ሆኖ ከአንድ እስከ ሶስት ያለውን ደረጃ ይዘው በዚህን ሰዓት መቀመጥ ችለዋል። በዋነኝነት ግን ትኩረት የምናደርገው ብሩኖ ፈርናንዴዝን ጨምሮ እነ ናስር ማዝራዊ እንዲሁም ዶርጉ በማንቸስተር ዩናይትድ ያለፉትን ጊዜያት በቡድኑ ውጤት ላይ ምንም እንኳን የማሸነፍ የአለማሸነፍ ጉዳይ ሳይሆን ስትራቴጂያዊ ለውጥ ተደርጎ በታክቲክ ንድፈ ሀሳብ ቡድኑ በርካታ መሻሻሎችን ሲያሳይ የነዚህ ተጫዋቾች አስተዋጽኦ ከጊዜ ወደ ጊዜ ተጽዕኖቸው ከፍ እያለ በአርሴናሉ ጨዋታ የተለያዩ ነጥቦችን አንስተን ነበር። የሚታይ እድገት ከኳስ ውጪ ቡድኑ እያሳየን የዩናይትድ ትልቁ ክፍተት የነበረው አሰልቺ አድካሚ ተደጋጋሚና ተመሳሳይነት ያለው ከኳስ ውጪ እንቅስቃሴን በኤሪክቴናክ ዘመን ዩናይትድ ቤት ውስጥ የምናስተዋሉ ተመሳሳይ የጌም ፕላን ከኳስ ውጪ በተለይ ቡድኑ የወርክሬት ወይም በጣም ከፍተኛ ሎድ የበዛበትን እንቅስቃሴ ይመርጣል። ይሄ ደግሞ በትሬኒንግ ሜዳ ተጫዋቾቹ አላግባብ በርካታ ደቂቃዎችን እንዲሮጡ መደረጉ ተጫዋቾች ላይ ጫና ፈጥሮ ለረጃጅም ጊዜ በቁርጭምጭሚት፣ በባት እና በሃርምስትሪንግ በነዚህ ሶስት ተመሳሳይ ጉዳቶች ተጫዋቾች ለረጅም ጊዜ ከሜዳ ሲርቁ እናስተውል ነበር። በተጠናቀቀው የውድድር ዓመት ሩበን አሞሪም ይቀይራሉ ወይም እድገት ለውጥ ያመጣሉ ማንቸስተር ዩናይትድ ቤት ተብሎ ከታሰበና እምነት ከተጣለባቸው ዋነኛ ምክንያት መካከል የቡድኑን የአጫዋወት ሲስተም መልክ ማስያዝ፣ ወደ ራሱ ቅርጽ እንዲመጣ፣ በራሱ ያጫዋወት መንገድ ተጋጣሚ እንዲያሸንፍ የራሱን የሆነ ስትራቴጂ ያለው ቡድን ለመገንባት ነው። በዚህም እንግዲህ ፈታኝ የመጀመሪያ ዙር ጊዜያትን አሰልጣኙ አሳልፈዋል። በማንቸስተር ዩናይትድ ቤት አንደኛ ቀደም ብሎ የወጣው የሊግ ፊክሸር ለዩናይትድ ፈታኝ ነበር። በተለይ አሞሪም ከተረከቡ በኋላ የመጀመሪያ አስራ አራት ጨዋታዎች ለየትኛውም ኳሊቲ ላለው አሰልጣኝ አይደለም። በዚህ ስብስብ በዚህ ውጤት ማጣት ውስጥ እየተንከራተተ ባለ ቡድን ውስጥ ይቅርና ለየትኛውም አሰልጣኝ በዚህ ስብስብ እነዛን ፊክስቸሮች ለመጋፈጥ ኃላፊነት መውሰድ በራሱ አስደናቂ ውሳኔ ነው። ይሄ እንዳለ ሆኖ ግን ሁሉም ጉዳዮች ለአሞሪም አልጋ ባልጋ በሆነ መንገድ አይደለም። ማንቸስተር ቤት የጠበቃቸው እንደውም ከቴን ሃግ ጊዜ በበለጠ ይሄ ቡድን ተቸግሯል፣ በአሰልጣኝ ሩበን አሞሪም ውስጥ። ስለዚህ እነዚህን ጉዳይ ደግሞ ቀርፎ በዚህ ሂደት ውስጥ ትላልቅ ሽንፈቶች፣ አላስፈላጊ ሪከርዶች እየተመዘገበ በብዙ ውጣ ከዋናው ምርጥ አስራ አንድ ውስጥ ወደ አምስት ስድስት የሚሆኑ ተጫዋቾች በየጊዜያት፣ ውጤታማ የሆኑ ውጤታማ ያልሆኑ በተለያየ ጉዳይ ይሄ ቡድን ከፍ ዝቅ በሚል ብቃት ተሸጋግሮ መጥቶ፣ በነዛ ሽግግር ውስጥ ግን ያለፋቸው መሰናክሎች አሁን ላይ ቡድኑ በዩሮፓ ዩኤፋ ዩሮፓ ሊግ ምሽት ያሳየው እንቅስቃሴ የነዛ ሁሉ ድምር ውጤት ይመስላል። ስለዚህ ይህን ጉዳይ ደግሞ አንዳንድ ሂደቶችን ከስር መሰረት መመልከት አለበት። ለመጀመሪያ ጊዜ ማንቸስተር ዩናይትድ በሩበን አሞሪ መሰልጠኝ መሰልጠን ከጀመረበት ጊዜ አንስቶ በመጀመሪያ የኦልድ ትራፎርድ ጫወታ አሰልጣኙ በዩሮፒያን ሊግ ለመጀመሪያ ጊዜ ለመጀመሪያ ጊዜ ማንቸስተርን ከተረከቡበት ጊዜ በኋላ በሪያል ሶሲዳድ ጫዋታ 25 ሙከራ አድርገዋል። እነዚህ 25 ሙከራዎች ደግሞ ክሬት ያደረጉት ኤክሲጂ መጠን አራት ነጥብ ሁለት አምስት ነው። ይሄ የሚያሳየን አንድ ትልቅ ጉዳይ አለ። ማንቸስተር ጨዋታውን ያሸንፈው አራት ለአንድ ብሩኖ ፈርናንዴስ ሁለት ፍጹም ቅጣት ምት፣ ሁለት ክፍት በሆኑ እንቅስቃሴዎች ቡድኑ ሲያስቆጠር፣ ነገር ግን የተመዘገበው ኤክሲጂ እና የተቆጠረው ግብ ተቀራራቢ መሆኑ የዩናይትድ የማጥቃት ጥንካሬ አንድ ስቴፕ እንዳደገ የሚያሳይ ግን የሩበን አሞሪም ቡድን 25 ሙከራዎችን ሲያደርግ እነዚህ 25 ሙከራዎች የተደረጉበት መንገድ ወይም ዩናይትድ በጨዋታው 25 ሙከራዎችን ሲያደርግ የነበረውን እንቅስቃሴና ተጽዕኖ ብንመለከት ከ25ቱ 10ሩ ኢላማውን የጠበቁ ሙከራዎች ናቸው። እንዲሁም 16ቱ ከቦክስ ውስጥ የተሞከሩ ሙከራዎች ነበሩ። ከነዚህ ውስጥ ደግሞ ስድስቱ ትላልቅ እድል ተደርገው ተመስግበዋል። አሁን ይሄ ነው። አንድ ቡድን በማጥቃቱ እንቅስቃሴ ቢያንስ ለአንድ ትልቅ ጨዋታ የሚጠበቀውን የጥንካሬ አቅም ይዞ ሲቀርብ የሚያሳየው ካራክተር አንዱ ይሄ ነው። ሃያ አምስት ሞክሮ ሁለት ኢላማን የጠበቀ ሙከራ ቢሞክር የዛ ቡድን የማጥቃት ስትራቴጂ አንድ መቶ ፐርሰንት ፌል አድርጓል የሚሉት። ስድስት ቢሞክር ክሊኒካል አይደለም፣ ስምንት ቢሞክር ሻርፕ ለመሆን እየተጠጋ ነገር ግን ከስምንት በላይ ሲሞክር የዛ ቡድን የማጥቃት ስትራቴጂ ሁለቱንም የሜዳ ክፍል እንደተጠቀመ በግልጽ የሚያሳይ ነው። ነገር ግን እነዚህ ሀያ አምስት ሙከራዎች እንዴት ነበር ሲሞከሩ የነበሩት? ወይስ በነማን ነበር? ከሶሲዳድ ጋር ሲመከር የነበር በነገራችን ላይ ያንን ጨዋታ ነጥለን ያወጣ ነው ለመጨረሻ ጊዜ ዩናይትድ ያሸነፈበት መንገድ አሳማኝ ስለሆነ ብቻ አይደለም መነሳት ያለበት ወይም ወደ ውስጥ ገባ ብለን ማየት ያለብን ትላልቅ ለውጦች ስላሉ ነው። ከዚህ ቀደም ያላየን አንዳንድ ጨዋታዎችን እናስታውሳለን። ለምሳሌ ከነፉላም አይነት ቡድን ጋር ዩናይትድ አንድ ሞክሮ በሰባ ሁለት ደቂቃ አንዷን በነ ማርቲኔዝ ግብ አስቆጥሮ ከኳስ ውጭ ከፍተኛ የታክቲክና ስፔስ ተጋጣሚን የማሳጣት ለእግር ኳሱ ቤተሰብ ደባሪ ጨዋታ ዩናይትድ ግን የሚያስፈልገውን ሶስት ነጥብ ይዘው ሲወጣ እናያለን። ነገር ግን አሳምኖ ማሸነፍ በኳስ ውስጥ የሚፈጥረው የራሱ የሆነ የሰቦና ጥንካሬ አለ። አሁን ለዩናይትድ አይነት ቡድን ቀጣይነት እንዲኖረው እንዲህ አይነት መልክ ያለው የማጥቃት እንቅስቃሴ ሁሌም ወሳኝነት አለው። ያንንም በማስመልከት ነው የሶሲዳዱ ጨዋታ ብዙ ሊነገርለት የሚገባ የዩናይትድ ማንነት ተመልክተናል። አሞሪም መገንባት የሚፈልግ ያውም ሃሪ ማጓየር ኳላ መስመር በኩል ሊያንድሮ ማርቲኔጅ ሌኒዮሮ ሶስቱም ተቀዳሚ ምርጫዎች ናቸው። ለሩበናሙ ምናልባት ማቲያስ ዴሊት በሌኒዮሮ ሮቴት ሊያደርጉ ይችላሉ እንጂ ሁለቱ ካሳዩት ብቃት ቋሚ የመሆን እድላቸው ሰፊ ነው። ዶርጉና ማዝራዊ አዲስ ፈራሚ ናቸው። አስቡት፣ ከተጎዱ ተጫዋቾች ውስጥ ሁለቱ ሲነር ናቸው። ረጅም ጊዜ ዩናይትድ ቤት ቆይቷል። አማካዩ ላይ ሁለት ተመራጭ አማካዮች በጉዳት ምክንያት የሉም፣ ማዮኑና ኡጋርቴ። በድምሮ አምስት ተጫዋች ከፊት መስመር በኩል አንድ ስቴፕ ጠጋ ብሎ በክሬቲቪቲ በኩል ስድስተኛ ተጫዋች የጎደለው ሜስ ማውንት የቡድኑ ደግሞ የዘንድሮ የውድድር አመት ክስተት የሆነው ደግሞ አማድ ዲያሎ ተጎርቷል። በዘንድሮ የውድድር አመት ጃንዋሪ ላይ ደግሞ ራሽፎርድና አንቶኒ ተሸኝተዋል። የአጥቂ አማራጩ ጠቦ ተጫዋቾች ተጎርተው በዚህ ጠባብ ስብስብ ውስጥ የሆነ ነገር አንድ አሰልጣኝ መፍጠር ከቻለ ያችን ነገር የሚያሳድግበት መንገድ ክለቡ የማሳመር ኃላፊነት ውስጥ ይገባል ማለት ነው። ለዛ ነው ያንን ጨዋታ ነጥለን ማንሳት አለብን ብልዬ በዋነኝነት በአዲስ ፕሮግራም በድጋሚ የመጣውትና ሉክሾን የተለያዩ ተጫዋቾች ከጨመሩ ወደ አስር ተጫዋች በዩናይትድ ቤት በዛ ጨዋታ አገልግሎት አልሰጡም። እሱን ትተነው እንኳን የብሩኖ ፈርናንዴስ ተጣማሪ እኮ ካሴሚሮ በጥር የዝውውር መስኮት የእኛ እቅድ አይደለም ልቀቅና ዩናይትድ በፋይናንስ ስርዓቱ ያንተን የደሞዝ አቅም ተጠቅሞ የሂሳብ ክፍተቱን አስተካክሎ ተጨማሪ ተጫዋች ያስፈርም ብለው ፍቃድ ጠይቀውታል። የዚህን ያክል በቡድኑ እቅድ ውስጥ የሌለ ተጫዋች እንኳን ሻርፕ ሆኖ ነው ማምሸት የቻለው ያውም ካሴሚሮ ሁለት ተከታታይ ጠንካራ የሊግ ፊክስቸር ከአርሴናል ጋር የዩሮፓ ሊግ ለማንቸስተር ከ3 ነጥብ በላይ የሆነ የማንቸስተርን የቀጣይ የውድድር አመት ሁሉና ሊወስን የሚችል ሁለተኛ ዙር ጨዋታ በ2022 በዩሮፓ ሊግ ለመጨረሻ ጊዜ ማንቸስተርን በኦልትራፎርድ ማሸነፍ የቻለውን ቡድን ለመበቀል በእንደነዚህ አይነት ኳሊቲ ያላቸው ተጫዋቾች ጉለት ባላቸው አማራጭ ግን አሰልጣኙ የተለየ የማሸነፊያ ስትራቴጂ ይዘው ቀርበው ነው ማሸነፍ የቻሉት እና ከነዚህ ሀያ አምስት ሙከራ አስር ኢላማውን የጠበቀ አስራ ስድስት በፔናልቲ ቦክስ ውስጥ ስትላልቅ ስድስት ቻንሶችን አራት ነጥብ ሁለት አምስት ኤክስጂ ሲያስመዘግብ የሙከራውን ስቴጅ ደግሞ በየተጫዋቾች ውስጥ ይንመልከል። ለምሳሌ የጨዋታው አብዛኛውን ሙከራ ያደረገው ብሩኖ ፈርናንዴዝ ነው፣ ስድስት ኳስ። በሁለተኛ ደረጃ ሙከራ ማደግ የቻለው ፓትሪክ ዶርጉን፣ አምስት ኳስ። በሶስተኛ ደረጃ የተቀመጠው ጆሹዋ ዝርኪዚን፣ አራት ኳስ። በአራተኛ ደረጃ የተቀመጠው ሮስሙ ሶይሉንድ ነው፣ ሶስት ኳስ። እነዚህ ሁለት ተጫዋቾች ያለፈው ጊዜ የዩናይትድ የውጤት ማጣት ተወቃሽ ወይም ቡድኑ ግብ ለማስቆጠር እንዲቸገር ምክንያት ከሆኑ ተጫዋቾች ውስጥ እነዚህ ተጫዋቾች ይጠቀሳል። ግን የአሰልጣኙ ደግሞ ተጫዋቾችን የተከላከለበት መንገድ ደግሞ አንዳንዴ በእንዲመልኩ መልኩ ተጫዋችን ከስነቦና ጫና መጠበቅ ትልቅ ለውጥ እንዲያሳዩ ምክንያት ይሆናል። ባለፉት ጊዜያት አሞሪም ሲጠየቁ ዩናይትድ በዚህ ደረጃ ግብ ለማምረት እየተቸገረ ነው፣ ለዚህ ደግሞ ዋነኛ ምክንያት ምንድን ነው ተብሎ የሆሉንድና የዘርክ ጊዜን ጥፋተኝነት አጉልተው ጋዜጠኞች ሲጠይቁ የአማካዮቻችን ኳስ የማቅረብ እጥረት እንጂ የአጥቂዎች ኳሊቲ አይደለም በሚል ተጫዋቾችን ሲከላከሉ ነበር። ሁለቱ በድምሩ ሰባት ሙከራ በአንድ ጨዋታ ያደረጉበት የመጀመሪያ ጨዋታ ነው። በድምሩ ሰባት ሙከራ ሆሉንድ በአንዳንድ ጨዋታዎች እንኳን ከ15 በላይ ኳስ ሳይነካ የወጣበትም ጨዋታ አለ። ደካማ የውድድር ዓመት እያሳለፈ ግን ከሶስ ሲል ያሉ ጨዋታ በመነሳት አንደኛ ለመጀመሪያ ግብ መቆጠር እሱ ላይ የተሰራ ፋውል ነው። ቡድኑ ወደ ጨዋታ መመለስ የቻለው ለአራተኛው ግብ መቆጠር ደግሞ ምክንያት ሆኖ ለዳሎት አሲስ ማድረግ ይችላል እና መጨረሻ ላይ የምንመለከተው አሊያንድሮ ጋርናቾ ሶስት ኳስ መሞከር የቻለው የነዚህ ተጫዋቾች አስደናቂ በዚህ ጨዋታ ያደረጉት ተሳትፎ በልዩነት የሚነሳ ነው። የፓትሪክ ዶርጉ ቅጣት የሚያበቃበት የዛሬው ጨዋታ የመጨረሻ ነው። ሶስት ጨዋታ ተቀጥቷል። ዛሬ እንግዲህ ምናልባት አንዱ ማዝራዊ ወደ ዶርጉ ፖዚሽን ተመልሶ ዛሬ ልንመለከተው እንችላለን። ወይም ዳሎት ወደ ግራ፣ ማዝራዊ ወደ ቀኝ ጠጋ ብሎ እንዲጫወት ሩበን አሞሪም በዛሬው ጨዋታ ሊያደርጉ ይችላሉ። የማዝራዊ አስደናቂ የውድድር አመት በቴና ግም ዘመን እንዲሁም አሞሪም ጊዜ በተዋጣለት ሁኔታ እንደቀጠለ ነው። ለምሳሌ ማንቸስተር ዩናይትድ በዘንድሮ ውድድር አመት ተጫዋቹ በሁሉም ውድድሮች የብሩኖ ፈርናንዴዝን ይሄ ቡድን ቀጥተኛ አስተዋጽኦ በእጅጉ የሚፈልግበት ወቅት ነው። ለምሳሌ ባለፉት ይሄ ተጫዋች በሩበን አሞሪም ውስጥ ባደረጋቸው 16 ጨዋታዎች በሁሉም ውድድሮች ዘጠኝ ግብ አስቆጥሮ ሶስት ግብ የሆነ ኳስ አመቻችቶ አቀብሏል። በአጠቃላይ ደግሞ በ27 ግቦች ላይ ቀጥተኛ ተሳትፎ ማድረግ ችሏል። ይሄ የሚያሳየን የዘንድሮ የብሩኖ ፈርናንዴዝ የውድድር አመት ከየትኛውም ጊዜ በላይ የተለየን በደካመው ዩናይትድ ውስጥ ሁሌም ጎልቶ መውጣት የሚችል ልዩነት ፈጣሪ ተጫዋች መሆኑን በድጋሚ እያስተዋለን ነው። ይሄ ተጫዋች ታዲያ ከሚያሳየው እያንዳንዱ እንቅስቃሴ ውስጥ ነጥፎ መውጣት የሚችልበት የተለያዩ የጌም ፕላኖች አሉ። አሁን ለምሳሌ ከኤቨርተን ጋር ቅጣት ምቱን ሲያስቆጠር ዩናይትድ እስከዚያች ደቂቃ ድረስ አንድ ኢላማውን የጠበቀ ሙከራ ማድረግ አልቻለም። በሁለተኛ ደረጃ ከአርሴናል ጋር ከረፍት በፊት ዩናይትድ የመጀመሪያ ሙከራውን ነው፣ ደግሞ መቀየር ይችላል። ስለዚህ የሆነ ሞመንት ክሬት ማድረግ ይችላል፣ ሜዳ ውስጥ ያ ተጫዋች ሲቆይ ከሶሲዳድ ጋር ሀቲክ ሲሰራ የነበረው ልዩነት ፈጣሪነት የሚያስደንቅ በጨዋታው ስለነበረው እንቅስቃሴ ከቀናት በፊት ደረ ጨዋታ ላይ ያነሳነውን ጉዳይ መለስ ብላችሁ መመልከት ይችላል። በዩናይትድ ቤት ግን ብሩኖ ፈርናንዴስ የመጀመሪያ ጨዋታውን ከተሰለፈበት ጊዜ አንስቶ ወይም በዩናይትድ ቤት ተጫዋቹ አምበል ሆኖ ከጀመረበት ጊዜ አንስቶ በተለያዩ አጋጣሚዎች የተፈጠሩ አንዳንድ ቁጥራዊ መረጃዎችን እንመልከት እስቲ። በሊጉ እንኳን 186 ጨዋታዎችን አድርጓል። ብሩኖ 61 ግቦችን አስቆጥሯል። አርባ ስምንት ግብ የሆኑ ኳሶችን አመቻችቶ አቀብሏል። ከመቶ በላይ ግቦች ላይ 109 ግብ ላይ ቀጥተኛ ተሳትፎ ማድረግ ችሏል። ከሱ በመቀጠል የሚገኘው ራሽፎርድ ነው። 154 ጨዋታ ሲያደርግ አርባ ስድስት ግብ አስቆጥሮ 22 ኳሶችን አመቻችቶ ማቀበል ችሏል። ሶስተኛ ደረጃ ላይ የሚገኘው ግን የዩናይትድ የፊት መስመር ተጫዋች ሊጠበቅ ይችላል፣ ነገር ግን ሀሪ ማጓየር ነው 136 ጨዋታ ማድረግ የቻለ በግብ በኩል ደግሞ የተሻለ አስተዋጽኦ ከብሩኖ ከራሽፎርድ ቀጥሎ ያለው አሁን በስብስብ ውስጥ የሌለው በነጻ ከክለቡ የተሰናበተው አንቶኒ ማርሻል ነው። ሀያ አንድ ግብ ማስቆጠር የቻለው ከብሩኖ ፈርናንዴስ ከማርከሽ ራሽፎርድ በመቀጠል ግብ የሆነ ኳስ አመቻችቶ በማቀበል ጥሩ ሪካርድ ያለው ከቡድኑ ከሁለት ሶስት አመት በፊት የለቀቀው ፖል ፖግባን አስራ ሶስት ግብ አሲስት ማድረግ የቻለው የዚህን ያክል ነው። በዩናይትድ ቤት የክሬቲቪቲ አቅም የጠፋው ይሄ ተጫዋች የሚሰጠው ሚናና አገልግሎት ይሄ በነሮይኪን የሚተችበት ጊዜ አይደለም። ነሮይኪን እሱን ለመተቸት እንኳን የሚያስችል ብቃትም የላቸውም። አይደለም በትንተናው ሲጫወቱም እንደ ብሩኖ ኳስ የሚረዱ ተጫዋቾች አይደለም። በደንብ ያለፉትን ቪዲዮዎችም በተወሰነ ጊዜ የነሱን ቪዲዮ ላይ እነሱ በሚጫወቱበትም ጊዜ አንዳንድ ጨዋታዎች ላይ መድረስ ችዬ ነበር። በቴክኒክ አንድ ቀን ሜዳን አስበው መጫወት የማይችሉ ተጫዋቾች ማይክ ስላገኙ ብቻ ነብሩኖን በዚህ ደረጃ መተቸት፣ አንዳንዴ ማፈርም ያስፈልጋል። የነብሩኖን አይነት ተጫዋች ለመተቸት የነሱ አስተዋጽኦ ይሄ በሊደርነት ወይ የፈርጉሰን ተመራጅ ስለሆነ ሁሉንም ነገር ይሄ ተጫዋች አድርጓል ተብሎ መታሰብም የለበትም። በክለብ ውስጥ ስኬታማ ስለሆነ ሜዳ ውስጥ ያለውን የቴክኒኩን አቅም መመልከት የግድ ይላል። ብሩኖን የሚጫወቱን ግማሽ ሩብ ያክል ለማንቸስተር ዩናይትድ ደጋፊ የሮይ ኪን ጩኸት እንደማያዝናናው እርግጠኛ። ምክንያቱም ከምናስታውሰው አንዱ አጋጣሚ እኮ የሃላንድን አባት ከእግር ኳስ ሕይወቱ በአጠቃላይ ውጭ እንዲሆን ጠብቆ ከመታ በኋላ አውቄ ነው የመታሁት ብሎ በመጽሐፉ ላይ የጻፈ ፕሮፌሽናል ተጫዋች ነው። ከፕሮፌሽናል ተጫዋች የማይጠበቅ ደካማ እንቅስቃሴ አሳይቶ እንኳን እና ብሩኖን የሚተችበት መንገድ ምን ያክል አሳማኝ እንዳልሆነ የሚያረጋግጡ ናቸው። ለምሳሌ ብሩኖ በማንቸስተር ዩናይትድ መቶ ዘጠኝ ግቦች ላይ ቀጥተኛ ተሳትፎ ሲያደርግ አምስት መቶ ሰባት እድሎችን መፍጠር ችሏል። አምስት መቶ ሰባት ከሱ በመቀጠል ስልሳ ስምንት ግብ ላይ ቀጥተኛ ተሳትፎ ማድረግ የቻለው ማርከስ ራሽፎርድ እንኳን በእድል ክሬት በማድረግ ደረጃ ከሱ የረጅም ጊዜ በጉዳት የሚንከራተተው ሉክሾ ይሻለ። አንድ መቶ ስልሳ ዘጠኝ እድሎችን በመፍጠር ከራሽፎርድ ቀጥሎ ሉክሾ ነው የተቀመጠው። ሶስተኛ ደረጃ ላይ አንቶኒ ማርሻል ሀያ ዘጠኝ ግብ ቀጥተኛ ተሳትፎ በማድረግ ከብሩኖ ከራሽፎርድ ቀጥሎ ቢቀመጥም እድል በመፍጠር በኩል ደግሞ ማርከስ ራሽፎርድ አንድ መቶ ሰላሳ አንድ እድል ፈጥሯል። የራሽፎርድ የአንቶኒ ማርሻል የሉክሾ ተደምሮ የብሩኖን ግማሽ እንኳን አይደርስም። እነዚህ ተጫዋቾች ክሬት ያደረጉት እድል የዚህ ተጫዋችን እንዲህ አይነት ምርጥ ተጫዋችን በዚህ ደረጃ ማብጠልጠልም ተገቢ አይደለም። በአጠቃላይ ግን ራሽፎርድም አንቶኒ ማርሻልም በስብስብ ውስጥ የለም። ሉክሾ በጉዳት ላይ ነው የሚገኘው። ዩናይትድ በዚህ ደረጃ ነው በክሬቲቪቲው፣ በሁሉም ዘርፍ የዚህን ተጫዋች ታጋይነት አሁንም እየፈለገ የሚገኘውና። ብሩኖ ፈርናንዴዝ የሚገባውን ክብር እንኳን ያላገኘ አስደናቂ በማንቸስተር ዩናይትድ ከፍታ ውስጥ ማንቸስተር ዩናይትድ ውጤት ባጣበትም ወቅት ተመሳሳይ ብቃት ለቡድኑ ሁሌም ታጋይ የማይለግም ሁሌም በተመሳሳይ ፍላጎትና ብቃት የሚገኝ በተለየ ሁኔታ ግን አብዛኞቻችን ያላስተዋልነው የብሩኖ ፈርናንዴዝ የፊትነስ አቅም በእጅጉ የሚደነቅ ነው። አንድም ጊዜ በጉዳት የሚስተጓጎል የውድድር አመት የለውም። ዘንድሮ ይመስለኛል አንድ ጨዋታ በጉዳት ምክንያት ሲያመልጠው ተአምር የተባለው በእግር ኳስ ታሪኩ ለመጀመሪያ ጊዜ ጉዳት እንዳጋጠመው ሲነገር ነበር። የማይጎዳት ሁሌም ዝግጁ ነው ለጨዋታና እንዲህ አይነት ክላስ ያለው አስደናቂም ብሩኖን ይዞ ዩናይትድ ከሩበን አሞሪም ጋ ጥሩ ቀጣይ ጊዜያትን እያለመ የዘንድሮ የውድድር አመትን በኢሮፓ ሊግ አቋራጭ ተጠቅሞ ወደ ሻምፒየንስ ሊግ ተመልሶ የደረጃውን ሰንጠረዥ ደግሞ የሚያሻሽልበትን በሊጉ ወራሽ ቀጠና ውስጥ የሚገኘውን ሌስተርን ከሜዳቸው ውጭ በኪንግ ፓወር ይገጥማሉ። ምሽት አራት ሰዓት የሚደረግ ጨዋታ ነው። ከዛ ቀደም ብሎ ቀን አስር ሰዓት ተኩል ፉላም ከቶትናም በለንደን ደርቢ፣ ሌላኛው የለንደን ቢ ደግሞ በዚህ ቻናል ቅድመ ጨዋታ ግምገማ ያደረግንበት የአርሴናል እና የቼልሲ ጨዋታ አስር ተኩል ይደረጋል። እንዲሁም በካረቦ ካፕ የፍጻሜ ጨዋታ ሊቨርፑል ከኒውካስል ቦይም ብለ አንድ ሰዓት ተኩል የሚያደርጉትን ጨዋታ ቅድመ ጨዋታ ግምገማ አድርገናል። እነዛን ፕሮግራሞች እያያችሁ ይህንን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ከሀገር ውጭ የምትገኙ ደግሞ ፕሮግራማችን ከተመቻችሁ በሱፐር ቻት በሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን እስቲ በአትሌቲኮ ማድሪድ እና በባርሳ ጨዋታ በተወሰኑ ደቂቃዎች ወደ እናንተ ተመልሰን እንመጣለን። መልካም የእረፍት ጊዜ እንዲሆን እየተመኘው ከእናንተ ጋር ቆይታ ያደረግኩት ሚና ዳብዲ ነበርኩ። ሰላም ቆዩ።